አሰብ ላይ አሳ ምት በላይ ይመስልሃል? ሄደ ወይ አሳብ ብቻ እሬቻ እራሱ እናከብራለን፣ እዛ ሂደን እሬቻ እናከብራለን። እዛ ሂደን ይገርማል። እንደ አንተን የት እሬቻ ቀይ ባህር ላይ እሬቻ ይከበራል አንድ ቀን በሰላማዊ መልኩ፣ አትጠራጠር ፍቼ ጨንበለ ላስ ቀይ ባህር ላይ የማይከበረው ለምንድነው? እንደው ግፋታስ አሰብ ዳርቻ ለመከበር ሳሎይ ወይ ማሽቃሮና ያሆዴ ቀይ ባህር ላይ የማይከበሩት ውሃ ተኮር በዓላት ስላልሆኑ ነው ወይ የሚል መከራከሪያንና እሰጥ አገባን ለማንሳት መንሱር ጀማልን እዚህ ጋር አላመጣ ነው። ሲጀመር ይህ ሰው ለእንዲህ አይነቱ ምልልስ የሚበቃ ሆኖም አናገኘውም። ነገር ግን ይህች የባህር በርና የአብይ ፍቅር ጉዳይ እንደ ሰው አይነት ጥቅም ላይ የምትውል ከሆነች ቆየች። የሀገር መሪ ፖለቲከኛው ህዝብ እንደ እሳት ያነደደውን የኑሮ ውድነት ፍቱልኝ ብሎ እንዳይጠይቅ በሰላሙዬ እንዳልገባ ሆኛለሁ መላፈልጉልኝ እንዳይል። አይደለም እኮ የቀድሞ መሪዎችህ ከርተውህ ያስነጠቁህን ወደብ ላስመልስልህ ነው። ያኔ ሁሉም ችግር ይፈታል ይልበታል። ጥገኛው ምሁር ደግሞ እውነቱን ልቡ ቢያውቀውም መንግስትን አስደስቶና ጆሮን የሚያሞቅ ወሬን አውርቶ ኪሱንና ሆዱን የሚያሞቅ ገንዘብን ለማግኘት ደጅ ይጠናበታል። እንደዚህ ያለ ግለሰብ ደግሞ እንደ ልቡ ለመሆን ከመንግስት ጎንነኝ ለማለት ይፎክርበታል። ጭራሽ እሱ የማይዘምተውንም ጦርነት እናደርጋለን ነው እናገኘዋለን። ምንም አትጠራጠር። ይሄን መመለስም አለበት ይመለሳልም። በሰላማዊ መልኩ ነው የሚመለሰው። እኔ የምፈልገው እሱ ያንተም ብቻ አይደለም። እስቲ ለህዝቡ ምን መልክ ታስተላልፋለ? በዚህ ጉዳይ በተቻለ መጠን ማድረግ አለበት። በተቻለ መጠን ነገሮቹን በስምምነት መጨረስ የምንችልበትን ነገር ብንፈጥር ጥሩ ነው። ገፍቶ የሚመጣ ነገር ካለ ግን ቅድም ያልኩ ነገር ነው ጋሼ፣ አሜሪካ አገሯን የምትጠብቅበትን ቴክኖሎጂ አምጥቶልሃል ለምን ከአንተና ከን የሚሰበስበውን ገንዘብ ለአገር ነው የሚያውለው። የሚያሸሽ መንግስት አይደለም፣ የሚሰርቅ መንግስት አይደለም። አገሩን የሚለውጥ መንግስት ነው ያለን እኛ አሁን አሁንም ከመንሱር ጋር ክርክርን ለማድረግ ማለትም ለመሆኑ በሰላማዊ መንገድ የባህር በር እናገኛለን ካልን ኤርትራ ለምን ትወረናለች? እኛ ስለምን እንዋጋለን የሚል መከራከሪያን አናነሳም። እሱም ከቀልቡ ያለው ነገር አይመስልም። እንዲህ አይነት ሰዎች መንግስትን በአፋቸው እስካወደሱ ድረስ እንደ ልባቸው የሚሆኑ ህዝብን ማምታታት የሚፈቀድላቸውም ሆነዋል። መንሱርና መሰሎቹ ሀብታም ነን ቢሊየነርና ሚሊየነር ነን ይላሉ እንጂ በእነሱ ስራ ተፈጠረልን የሚሉ ወጣቶችን አናይም። ነግደና ተረፍኒሉ ይሆናል እንጂ ተሸላሚ ግብር ከፋዮች ሆነውም ታይተው አያውቁም። ሲሽቀረቀሩና እሱንም ተከትሎ መገናኛ ብዙሀኑ እሱኑ ሲያራግቡላቸው እናያለን እንጂ። ነገር ግን ይሄ መኳኳልና መሽቀርቀራቸው ጋር ቢቆሙ መልካም ነበር። ነገሩ ግን ህገ ወጥነትን ብሎም በዜጎች ላብ ላይ መጫወትንም አስከተሉ ነው። ይህ መንሱር ጀማል የተባለ ሰው በአንድ ወቅት የሀብት ምንጭህ ምንድን ነው ሲባል ክሪፕቶ ከረንሲ ነው ሲል ተደምጦ ነበርም ይሄ ታሪክ እውነት ነው። ግን የገንዘብ የምንጭ ነው ቢትኮይን ነው፣ ምንም ጥያቄ የለው። ሰዎች አሁን ብዙ ነገር ነው የሚፈተፍቱት፤ በኮኔክሽን የመጣ በምናምን የመጣ የሰው ገንዘብ የምናምን። ባለፈው ክቡር ፕራይም ሚኒስቴሩ የንግድ ባንክ ሲመርቁ አይተ ከሆነ ስለ ክሪፕቶ ከረንሲ በጣም እየተናገሩ ነበር። ወደዚህ ነገር መሄድ አለበት፣ ወደ ዲጂታል መሄድ አለበት፣ ወደ ኢኮሜርስ መሄድ አለበት ማህበረሰቡ። ትራዲሽናል ቢዝነስ ነብሴ አዋጣም ከዚህ በኋላ። ነገር ግን መንሱር ጀማል የሀብት ምንጭ ተብሎ ተጠይቆ ክሪፕቶ ከረንሲ ነው በሚልበት ሰዓት ኢትዮጵያ ውስጥ ይህን ከረንሲ ተጠቅሞ ሀብትን ማፍራት በፍጹም የተከለከለ ነበር። እንደውም የኢትዮጵያ ብሔራዊ ባንክ በአንድ ወቅት ቨርቹዋል ከረንሲ የሚባሉት ቢትኮይን፣ ክሪፕቶ ከረንሲ ህገ ወጥ ናቸው ብሎ መግለጫንም እስከ ማውጣት ደርሶም ነበር። ነገር ግን ግለሰብ ይህንን በሚዲያ ላይ ቀርቦ እየተናገረ በህግ የጠየቀው አካል ስለመኖሩ የተሰማ ነገር የለም። እንዲህ አይነት ግለሰቦች ጉዳታቸው ህገወጥነት በማምጣት ብቻም አይደለም የሚታይ ነገርን እየሰሩ የሚያመጡት ሀብት ስለሌለም ወጣቱን በተንጠልጣይ ሀሳብ ብቻ እንዲነጉድ በማድረግ የሚሰራ ሳይሆን የሚጓጓ ወጣትን ብቻ እንዲፈራ ነው የሚሰሩት። ሲያልፍም አሉ በሚባሉ መገናኛ ብዙሃን እየቀረቡ በሚያወሩት ያልተጨበጠ ተስፋ እነሱን እያየ ገደል እንዲገባም ሲያደርጉ ይታያል። እንዲህ አይነት ሰዎች ሲያወሩ ሰምቶ ግዛ የተባለውን የማይገዛ ይሄ ዕቃ ይመጣልሃል፣ እስከዛውም ይህን ያክል መጠን ያለውን ገንዘብ ክፈል ሲባል የማይከፍልም ትንሽ ነው። መንሱርና ግብረ አበሮቹ በአንድ ወቅት ፊንቴክ ኢንቨስትመንት ግሩፕ የተባለ ተቋም የኤሌክትሪክ መኪና ያመጣላቸዋል ቅድመ ክፍያ 950 ብር ክፈሉ ብለው በርካቶች የላባቸውን ዋጋ ወደ እንባ እንዲቀይሩ ካደረጉት ውስጥ መንሱር ግንባር ቀደሙ ነው። ይህ ፊንቴክ ኢንቨስትመንት ግሩፕ የተባለው ኩባንያ መንሱርን ግንባር ቀደም አድርጎ በተሰራው ማስታወቂያ፣ ብዙዎች ደግሞ ይህ ግለሰብ በርካታ ተቀባይነት ያላቸው ፕሮግራሞች ላይ ታይቶ ስለነበረ እምነታቸውን በመጣል ቅድመ ክፍያ የተባለውን 950 ሺ ብር ከፍለው ቢዋይዲ የኤሌክትሪክ መኪናችን ይመጣል ብለው መጠባበቅ ጀመሩ። ፊንቴክ ኢንቨስትመንት የተባለው ኩባንያ ግን ለጥቂት ሰዎችና ማስታወቂያውን ሲሰሩ ለነበሩ መኪናውን ሰጥቶ የቀሩትንና ቅድመ ክፍያ የከፈሉትን ሰዎች ዜጎች ዝም አላቸው። በርካቶች ማለቀሱ ለፍተው አጠራቅመው ንብረት ለሚያዝ ያስያዙት ገንዘባቸውን በመበላቱ አዘኑ። ይህኔ ይኸው መንሱር ጀማልና ግብረ አበሮቹ እናንተን አምነን ገንዘባችንን ስንበላ እንዴት ዝም ትላላችሁ? ሲባሉ እኛ እኮ ለኩባንያው አንድ ዓመት በአምባሳደርነት ተፈራረምን እንጂ የፊንቴክ ኢንቨስትመንት ግሩፕ ሰራተኛ ወይንም ባለቤት አይደለንም ሲሉ ተደምጠዋል። እንደውም አሁን የአምባሳደርነት ውላችን ስላለቀ ይሄ ጉዳይ አይመለከትንም እስከ ማለትም ደርሰዋል። እርግጥ በዚህ የፊንቴክ ኢንቨስትመንት ግሩፕ ማስታወቂያ ላይ ከመንሱር ጀማል ውጪ በርካታ ታዋቂ አርቲስቶች የተሳተፉ ቢሆንም ከመንሱር ጋር ግን የባለቤትነትና የአስተዋዋቂነት ማምታታቶች ይታያሉ። መንግስት ከዚህ ኩባንያ ማጭበርበር ጋር በተያዘ አሰግድ እያሱ የተባለ የኩባንያውን ኃላፊ ቢያስርም መንሱር ጀማል የተባለው ግለሰብ በአንድ ወቅት ስለዚህ የኩባንያ መታሸግ ሲጠየቅ የንግድ ፍቃዱን ስላላደስንለት ነው በሚል የራሱ ድርሻ ያለው በሚመስል መልኩ ምላሽን ሲሰጥ ተደምጧል። ልጁ በዛ ደረጃ እንደዛ ሲያወራ አንድ ቀን ኮሜንት እኮ አላረኩለትም። ቁርሱን በልተው ምሳውን የማይደግም አንድ ተራ ሰው ጻፈ ተናገረ። አይ ሬሊ ዶንት ላንቺ ክብር ስላለኝ አንዴ እኔ ፖስት ማረግሽ አናደኛለሁ መሰይ አልደግም። ዳይት ላይ ያለው ወፍራም አሜሪካዊት ነኝ። ግን የእኛ ማህበረሰብ፣ ኢትዮጵያዊ ህዝብ ደግሞ በጣም ደሃ ደሃ ማህበረሰብ ውስጥ ይወጣል። ሰዎች ስለ የሰው ልጅነት ላይ ሲያዩና ግን አሁን እኔ ስድቡሌ ሶፍትዌር ከማድረግ ይልቅ ፊንቴክ ለምን ታሸገ የሚባለው ታሽጓል። ንግድ ፍቃድ፣ ንግድ ፍቃድ ባለመለጠፍ። ንግድ ፍቃድ አልለጠፍንም፣ ፕሮሰስ ላይ ነን። ገና እኮ አስራ አምስት ቀን አልሞላውም። እዛ ወር ወር ቢሆነው ነው። ንግድ ፍቃድ አልለጠፍንም። ዛት ሷ እኔም ስላልነበርኩ ማናጀሩም ውክልና ሰጥቼው ደብዳቤ ስላል ማተብ ሳላረግለት ነው የመጣሁት። ንግድ ፍቃድ ባለማንጠልጠል ነው። ሌላ ታሪክ የለውም። እሺ ለልቲ አሁን መንግስት የማይፈቅደውን ክሪፕቶ ከረንሲ ሰርቶም በአሰተኛ መረጃ ሰዎች አንጡራ ሀብታቸውን እንዲያጡ አድርጎም ተጠያቂነት የለም። ምክንያቱም ለዚህ ማካካሻ የወደቡ ይመጣል ዘመቻን በሰፊው ከፍቷል። የወደቡን ብቻ ሳይሆን ከአብይ ፍቅር የሚለየ ማን ነው የሚል ዘመቻንም ተቀላቅሏል። ከሰሞኑ ለአብይ ከነፍስ በላይ የሚሰጥ ካለም እሰጣለሁ ሲል ተደምጧል። እርግጥ መንሱር የነፍስን ነገር ሲያነሳ ምን መቶበት ይሆን ወይንስ ምን ሊመጣበት ይሆን የሚል ጥያቄ መነሳቱ አይቀርም ከጥቂት ሳምንታት በፊት አንድ በረከት ወርቆ አደራ በቅጽል ስሟ በረከት ገበሬዋ የምትባል ግለሰብ ከእድሜ ላይ ተቆርጦ ለጠቅላይ ሚኒስትር አብይ ይሰጠልኝ ባለች በጥቂት ቀናት ውስጥ ኑሮዋ እስር ቤት ሆኗል። በማህበራዊ ትስስር ገጿ ላይ እንዲህ ነበር ያለችው፤ ጥያቄን ጭንቀቴን በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝና የሚያሳስበኝ ነገር ጠቅላይ ሚኒስትራችን ዶክተር አብይ ደከመኝ፣ በቃኝ፣ ትንሽ ልረፍ፣ እስቲ እንደ አባት ወደ ልጆቼ፣ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማነው እሱን የሚተካው የወጣ ፖለቲካ የሚያቻችለው ማን ነው? እግዚአብሔር ለኢትዮጵያ ሲል ከእኔ እድሜ ይቀንሱ የስጥህ እንዲህ ብላ ነው የጻፈችው። ለዚህ ጽፋ አብራ ከለጠፈችው ፎቶ ጀርባ የጠቅላይ ሚኒስትር አብይ አህመድ ፎቶ አለ። እንግዲህ ይህቺ በረከት አደራ ወይንም በረከት ገብሬዋ እየተባለች የምትጠራው ግለሰብ የመንግስትን ጥቅም በሚጎዳ እንቅስቃሴ ውስጥ ነሽ ተብላ እስር ቤት እንደምትገኝ ተዘግቧል። መንግስት እሷን ከማሰሩ በፊት ግን የልጅቷን እንቅስቃሴ በጥርጣሬ የሚያዩ ግለሰቦች በመረጃ ጭምር እየተቿት የአገሪቱ ቁጥር አንድ መዝናኛ ነክ ፕሮግራም ፕሮግራሞች ላይ ሳይቀር እንግዳ ሆና እየቀረበች ሀብቷን እንዴት እንዳመጣች አርአያ የሆነች ግለሰብ ተደርጋ ስትቀርብ ነበር። ሲያልፍም የኢትዮጵያ ነጋዴ ሴቶች ማህበር ፕሬዚዳንትም ሆናለች። ነገር ግን አሁን የታሰረችበት ጉዳይ እንዳለ ሆኖ አለኝ ብላ የምትናገረው ሀብትም ሳይቀር የእሷ እንደሆነ ትናገራለች እንጂ እውነት እንዳይደለ በማስረጃ የሚያረጋግጡ ነበሩም። ለምሳሌ አየርላንድ ውስጥ ማንጋርድ ፕላስ ሴኪውሪቲ የተባለ ኩባንያ እንዳላት፣ ይህም ኩባንያ በዓመት 42 ሚሊዮን ዩሮ ገቢ እንዳለው በድፍረት ስትናገር ቆይታለች። ይህንንም የተናገረው ደግሞ በቪዲዮ ቀርጻ እያሳየች ነው። አሁን ስራ አይርላንድ ውስጥ ያለንን ድርጅታችንን በደንብ ነው የማስጎበኛችሁ። ለማየት ተዘጋጁ። አብራችሁ ዛሬ የማስተዋወቃችሁ የሴኩሪቲ ካምፓኒያችንን ነው። በአይርላንድ ውስጥ ትልቁ የሴኩሪቲ ካምፓኒ ነው። ከጀርባ የምታያቸው ፓትሮሎች ናቸው። በመላው አየርላንድ ኖርዘን አየርላንድን ጨምሮ 32 ግዛት ውስጥ ከ111 በላይ ፓትሮሎች አሉን። እጅግ በጣም ፈጣን ስታንድ ባይ የሆኑ ፓትሮሎች ናቸው። እንግዲህ አብረን ተያይዘን ወደ ውስጥ እንገባለን። ውስጥ ያለውን ሃይ ኢንዲዮና ቴክኖሎጂ አሳያችኋለሁ። እንዴ የምንጠቀመው ኦፕን ፓስ የሞቶርላ ነው። በዓለም ላይ የመጨረሻው ቴክኖሎጂ ነው። ስልኬን ተጠቅሜ ነው የምከፍተው። ድርጅታችን ማንጋርድ ፕላስ የተለያዩ አለም ሆኖም ማንጋርድ ፕላስ ሴኩሪቲ የተሰኘው ኩባንያ የሷ ሳይሆን የአየርላንድ ዜጋ የሆነ ስሙም ሴንሆል የተሰኘ ሰው እንደሆነ ነው በማረጋገጫ የታወቀውም። ከዚህም ሲያልፍ ይህቺ በረከት አደራ ወይንም በረከት ገበሬዋ የተባለች ግለሰብ በአዲስ አበባ የኑሮ ውድነትን ለማቃለል የግብርና ምርቶችን እንዳከፋፍል መንግስት በርካታ ተለጣፊ ሱቆችን ሰጥቶኛል ብላ እኚህንም ሱቆች በወኪልነት ወስዶ የሚሰራባቸው ብላ ማስታወቂያ በማውጣት ከበርካታ ግለሰቦች ከእያንዳንዳቸው 500 ሺ ብር ተቀብላለች። የሚገርመው ከእያንዳንዳቸው ግለሰቦች ተቀበለችው 500 ሺህ ብር የሰጠችው ህጋዊ ደረሰኝ ሳይሆን ደብዳቤ ብቻ ነው። ይህም አንድም የደብዳቤውን እውነትነት ጥያቄ ውስጥ የጨመረ ነው። በሌላ በኩል ደግሞ ግብርን ለማጭበርበር ይመስላል። በዚህች ግለሰብ ላይ ከዚህ ያለፉ ነገሮችም ይነሳሉ። ከዚህ ሁሉ በኋላ ግን ምን እንደታያት አይታወቀም። በአንዱ ቀን ከመሬት ተነስታ ይህች ሀገር አብይን ብታጣ ምን ይውጣታል፣ ከእድሜ ተቀንሶ ይሰጠው ብላ ፖሰተች። ብዙም አልቆየችም። ታሰረች። መንሱር ጀማልም ለጠቅላይ ሚኒስትሩ ከነፍስ በላይ ካለ እሰጣለሁ እያለ ነው። ውይ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻ ካለ እሰጠዋለሁ። ከነፍስ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ እሰጠዋለሁ። ለምንድን ምን የምትጠራጠር ምንድነው ምክንያት? የመጀመሪያው ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው። ፕራይም ሚኒስቴሩ ልንገርህ፣ የአፍሪካ ተ አፍሪካ የኢሮፕ የኤዥያ የአሜሪካ የሆነ አገር ፕሬዚዳንት ወይ ጠቅላይ ሚኒስትር ቢሆን እርግጠኛ ሁኜ ነው የምነግርህ እንደነ ኢሎን ማስክ አየር ላይ ነው መሄደው እንጂ በምድር እንኳ አይሄድም ነበር። መንሱር ደግሞ ጉዳዩን ቀጠናዊ ገጽታ አላብሶት ቀይ ባህር ላይ እሬቸን እናከብራለንም ብሏል። እሱም ምን ታይቶት እንደሆነ አይታወቅም። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አርጉለን። እናመሰግናለን። መልካም ጊዜ